በገንዳ ውሃ ከተማ አስተዳደር 3124 ሕገወጥ የክላሽ ጥይት በፍተሻ መያዙን ፖሊስ አስታወቀ። በምዕራብ ጎንደር ዞን በገንዳ ውሃ ከተማ አስተዳደር በቀበሌ 01 ከአንድ ግለሰብ መኖሪያ ቤት በተደረገ ፍተሻ 3124 የክላሽ ጥይቶች ወይም ተተኳሽ መያዙን ፖሊስ ገልጧል። የከተማ አስተዳደር ፖሊስ ጽህፈት ቤት አዛዥ ምክትል ኢንስፔክተር ኃይሌ ብርሃኑ፣ ተተኳሽ ጥይቱ የተያዘው ከህብረተሰቡ በደረሰን ጥቆማ እና ፖሊስ ባደረገው ጥናት ነው ብለዋል። እንደ ምክትል ኢንስፔክተር ኃይሌ ገለጻ ከፍርድ ቤት የመፈተሻ ፍቃድ በመያዝ የገንዳዋ ከተማ ነዋሪ ከሆኑት አቶ ተንሳይሽ ሽጉጥ መኖሪያ ቤት ነው 3124 ህገ ወጥ የክላሽ ጥይት መያዙን ያብራሩት ፖሊስ ወንጀልን ለመከላከል በሚደረገው ጥረት የማህበረሰቡ እያደረገው ወይም ማህበረሰቡ እያደረገው ያለው ተሳትፎ እና ቀና ትብብር የፖሊስ አዛዡ ምስጋና አቅርቧል። ጥሩ ተሳትፎ ነው፣ በዙ ይቀጥልም ብለዋል። ህገ ወጥ ድርጊቶች ለህዝብ ደህንነት ስጋት በመሆናቸው ህብረተሰቡ ለፖሊስ ሰራዊቱ የተለመደ ትብብሩን በማድረግ እና ጥቆማ በመስጠት ለወንጀል መከላከል ስራ ውጤታማነት የበኩላችሁን ድርሻ እንድትወጡ ሲሉ ምክትል ኢንስፔክተሩ የገንዳዋ ከተማ አስተዳደር ፖሊስ ጽህፈት ቤት አዛዥ ጥሪ ማቅረባቸው ተዘግቧል። ሰላም ጤና ስትልን የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? በየቦታው ላይ የጥላት የመጥፎ አሻጥሮች ወይም ጠላት ያደራቸው የሸረሪት የጥፋት ድሮች እየተበጣጠሱ ያሉና ኢትዮጵያ በድል እያሸነፈች እየቀጠለች መሆኑን ለማወቅ ይቻላል። ይህ ወቅት እውነት ብቻ ወደፊት እየወጣ የሚሄድበት እንጂ ውሸት እንደገና እያንሰራራ መቀጠል፣ መቀጣጠል የማይችልበት ነውና ሁሉም ኢትዮጵያዊ እውነትን በመውደድ ለሀገሩ ለራሱና ለክብሩ የሚገባውን በጎ አስተዋጽኦ በማድረግ አብሮ ይቀጥል እንላለን። ዜናዎቹ ይቀጥላሉ። በሸኔና በጽንፈኛው እጅ የነበረ መሣሪያና ተተኳሽ በቁጥጥር ስር ውሏል። ለመከላከያ የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን ደራ ወረዳ በመሸገው አሸባሪው ሸኔ ቡድን ላይ በወሰደው እርምጃው የጦር መሳሪያና ተተኳሽ በቁጥጥር ስር አውሏል። የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተላ ክፍለ ጦሩ በተሰማራበት የግዳጅ ቀጠና የአካባቢውን ሰላም ለማደፍረስ እየተንቀሳቀሰ ባለው አሸባሪ የሸኔ ቡድን ላይ በወሰደው እርምጃው የሽብር ቡድኑ ከፍተኛ አመራር የሆነው ጃል ኢላሞን ጨምሮ ግብረ አበሮቹም መደምሰሳቸውንና ተተኳሽና የጦር መሳሪያውን በቁጥጥር ስር መዋል መቻሉን ተናግሯል ብለዋል መከላከያ በተመሳሳይ በደቡብ ወሎ ዞን ወረባቦ ወረዳ የሚገኘው ክፍለጦር ለጽንፈኛው ቡድን የህክምና መስጫ መድኃኒቶችን ጨምሮ መሳሪያዎችንና ተተኳሾችን በቁጥጥር ስር ማዋሉን በቀጠናው የሚገኘው ክፍለ ጦር አዛዥ ገልጧል ሲል አብሮ ዘግቧል። በምስራቅ ወለጋ ዞን አርባ አራት የአሸባሪው ሸኔ ቡድን አባላት ተደመሰሱ ብሏል። በሌላ ዘገባው መከላከያ ሰራዊቱ በምስራቅ ወለጋ ዞን በጊዳ አያና ወረዳ ቀበሌዎች የሽብር ተግባር ለመፈጸም ሲንቀሳቀስ በነበረው የአሸባሪው ሸኔ ላይ እርምጃ መውሰዱን የመብረቅ ክፍለ ጦር አስታውቋል። በምዕራብ እዝ የመብረቅ ክፍለ ጦር አዛዥ ሌተና ኮሎኔል አሸሹም በዜ የሽብር ቡድኑ የሕዝብን ሰላም ለማወክ ሲንቀሳቀስ ከህብረተሰቡ በደረሰው ጥቆማ መሰረት እርምጃ በመውሰድ አርባ አራት የቡድኑ አባላት ሲገደሉ፣ ሁለቱ ደግሞ የቡድኑ አባላቱን መማረክ ተችሏል ብሏል በርካታ የነፍስ ወከፍ መሳሪያና ተተኳሾች እንዲሁም የወገብ ትጥቆችን ጨምሮ ቦምቦችም ተማርከዋል ነው ያለው መከላከያ። የሰራዊቱ የግዳጅ አፈጻጸም ቃትን ያልተረዳው ይህ የሽብር ቡድን ንብረቱንና የሰው ኃይሉን እያንጠባጠበ ለመሽብ ቢሞክርም መደምሰሱ እንዳልቀረለት አዛዥ ተናግሯል ተብሏል። የዞኑን ሰላም በዘላቂነት ለማስፈን ህዝቡ የተለመደ ትብብርን አጠናክሮ መቀጠል አለበት ሲሉ ሌተናል ጀነራል ዘውዱ በላይ ተናገሩ። የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ ከቄለም ወለጋ ዞን የአስተዳደር አካላትና ከህብረተሰቡ ጋር በሰላምና ጸጥታ ዙሪያ በደምቢ ዶሎ ከተማ ውይይት አድርገዋል። የቀጠናውን ሰላም በዘላቂነት ማረጋገጥና አሸባሪና ሰላም ጠልሸኔን ለመደምሰስ በሰራዊቱ እየተደረገ ባለው ዘመቻ ህዝቡ የነቃ ተሳትፎ በማድረግ በህብረተሰቡ ውስጥ ተሻሽገው የሽብር ቡድኑን ዓላማ ለማሳካት መረጃና ለሎጂስቲክስ አቅርቦት የሚያቀብሉ ተላላኪዎችን በማጋለጥ ሰላም ማረጋገጥ እንደሚቻልም አስገንዝቧል። የዞኑን ሰላም በዘላቂነት ለማስፈን ህዝቡ በተደራጀና በተቀናጀ አኳን ከጸጥታ ኃይሉ ጎን ተሰልፎ ሰላምና ደህንነቱን ማጽናት ይጠበቅባታልም ብለዋል። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴና የቀለም ወለጋ ዞን ጸጥታ ኃላፊ አቶ ተሰማ ዋርዮ በወቅታዊ የዞኑ የጸጥታ ሁኔታ ህብረተሰቡና የመስተዳደር አካላት ከጸጥታ ኃይሉ ጋር ተሰልፈው አስፈላጊውን ሁሉ እንደሚያደርጉም ተናግረዋል ተብሏል። በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገለጡ። ህዝባዊ ወያኔ ሓርነት ትግራይ ህወሓት፣ ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን አዲስ ማለዳ ያነጋገራቻቸው ኗሪዎቹን ጠቅሳ ዘግባለች። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ኗሪ ለአዲስ ማለት እንደተናገሩ ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀደመው ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጧቸው ነጋዴዎች ሁኔታውን ተጠቅመው ለማትረብ በምግብና ምግብ ነክ ባልሆኑ ሸቀጦች ላይም ዋጋ ከፍተኛ ጭማሪ ማድረጋቸውን ገልጠዋል። ለአብነትም የአምስት ሊትር ዘይት ዋጋ ይሸጥበት ከነበረው 1500 ብር 1800 ብር ማሻቀቡ ሁንም ነው ያመላከቱት። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ ማካሮኒ ሩዝና የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደደረሰባቸውም ተናግረዋል። ይህ በወንድማማቾች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀቶች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግሯል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጭ ለአዲስ ማለዳ ሲናገሩ ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነው እና በጭራሽ ወደ ጦርነት የመግባት ሀሳብ የለውም ብለዋል። የመቀሌ ከተማ ከሁለት ዓመቱ አውዳሚ ጦርነት ለማገርገም እንቅስቃሴ ላይ ባለችበት ጊዜ ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንድትከታተም ተናግሯል። አስተያየት ሰጪው ሌላኛው አዲስ ማለዳ ያነጋገረቻቸው ነዋሪ በበኩላቸው ሕብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘውን ቅድመ ጥንቃቄንም ጠቅሷል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን፣ በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎች እና መጨናነቆች እንደሚታዩም ነው የገለጹት። ከባንኮች በኩልም ጥሬ ገንዘብ ወይም ካሽ የለም የሚሉ ምላሾች የተሰጡ መሆኑን የጠቀሱት ነዋሪው ደግሞ ስጋት ማጫሩንም ነው ያስረዱት። ይህን የጦርነት ደመና በመስጋትም ገንዘብ የሌለውም ጭምር ከዚህም ከዚያም ተበዳሮ አስቤዛ ለመግዛት እየሞከረ መሆኑንም ምሬት በተጫነው ድምፅ ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም። ወጣቱም ራሱን ከዚህ እንዲያገል ሲሉ ጥሪ አስተላልፏል።

ያለን ቁስል ይበቃናል ሌላ አትጨምሩብን ያሉት ነዋሪ ሁሉም አካላት ጦርነቱን በማስቀረት ወደ ስምነት መምጣት በሚችሉባቸው ሁኔታዎች ላይ መምከር አለባቸው ሲሉ መከራ ሰባቸውንም ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜ አስተዳደር ግን መሰረተ ቢስ ሲል ወንጀላውን ውድቅ ማድረጉም አይዘነጋም። የፌዴራሉ መንግስት ቢያንስ ይህ ዘገባ እስከተጠናከረበት ጊዜ ድረስም የሁለቱን ክልሎች ወቅታዊ ሁኔታን በተመለ ተ ያለው ነገር አለመኖሩንም አዲስ ማለዳ ዘግባለች። የብሔራዊ ባንክ ገዢ ጆብ ተካልኝ የሚያዳግም እርምጃ እንወስዳለን ሲሉ ከዛቱ ሶስት ሳምንታት በኋላ ለታጠቁ ቡድኖች ድጋፍ ሲያደርጉ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን አገልግሎቱ አስታወቀ። ማክሰኞ ህዳር ሁለት ቀን 2018 ዓ.ም አዲስ ማለዳ በዘገበችው ዘገባ የብሔራዊ መረጃና ደህንነት አገልግሎት ትናንት ምሽት በአሰራጨው መግለጫ በህገወጥ መንገድ የውጭ ምንዛሪ አሻጥሮችን ሲፈጽሙ ተደርሶባቸዋል ያላቸውን 112 ተጠርጣሪዎች በቁጥጥር ስር ማዋሉን አስታውቋል። የብሔራዊ ባንክ ገዢ ኢዮብ ተካልኝ ከሶስት ሳምንታት በፊት በአሜሪካ ዋሽንግተን ከሚገኙ ሐዋላ አስተላላፊዎች ጋር ከተነጋገሩ በኋላ በቪዲዮ በተሰራጨ መልእክታቸው የመጨረሻ ነው ሲሉ የጠሩትን ማስጠንቀቂያ አስተላልፈው ነበር። ኢዮብ በወቅቱ ከሐዋላ አስተላለፍ ድርጅቶች መካከል ሽብርተኝነትን በገንዘብ የሚደግፉ መኖራቸውን መንግስታቸው እንደደረሰበት በዚህም ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ማሰባቸውን ለውይይት ተሳታፊዎች መግለጻቸውም አስታውቀው ነበር። አክለውም የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት ብቻ በመዝጋት የሚመለስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጣራት ስራ ሰርተናል። ወደ ተቀናጀ እርምጃ የገባን ነው ሲሉም ዝተው ነበር ከርሳቸው ማስጠንቀቂያ ሀያ ቀናት ገዳማ በኋላ የብሔራዊ መረጃና ደህንነት አገልግሎት ባሰራጨው መግለጫው በቁጥጥር ስር ከዋሉት ሰዎች በተጨማሪ 519 የባንክ አካውንቶች መታገራቸውን የተለያዩ ኤግዚቢቶች መያዛቸውንም ወይም መያዛቸውንም ገልጧል። ኢዮብ በቀደመ መግለጫቸው ሽብርተኝነትን በገንዘብ የሚደግፉ እንዳሉ የደረስንባቸው አሉ ካሉት ጋር በሚስማማ መልኩ አገልግሎቱም ህገወጥ ሐዋላዎችን፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስራዎችን የግብር ስወራዎችን ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ፣ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን በመግለጫው አመላክቷል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችን በቁጥጥር ስር ውሏልም ተብሏል። ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር በኢትዮጵያ ገበያ ሊሰማራ በሚችልበት ሁኔታ ላይ ውይይት አደረገ ተባለ። የኢትዮጵያ ኢንቨስትመንት ኮሚሽን ግዙፉ የችርቻሮ እና ጅምላ ንግድ ኩባንያ ከሆነው ካርፉር ከፍተኛ የስራ ኃላፊዎች ጋር ተወያይቷል። ውይይቱ ካርፉር በኢትዮጵያ በጅምላና ችርቻሮ ንግድ ላይ ሊሰማራ በሚችልበት ሁኔታዎች ላይ ያተኮረ መሆኑም ኮሚሽኑ አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ለካርፉር ተወካዮች ኢትዮጵያ በቅርቡ ለውጭ ባለ ሀብቶች ክፍት ስላደረገቻቸው አዳዲስ የኢንቨስትመንት ዘርፎችን አማራጮች ላይ ሰፊ ገለጻ አድርገዋል። የካርፉር ዓለም አቀፍ ፍራንቻይዝ ዳይሬክተር የሆኑት ኤማ ኮፔይ የኢትዮጵያን ገበያ ረጅም ጊዜ እንደ መዳረሻ ሲመለከቷት እንደነበር ገልጠው የውጭና ገቢ ንግድ ዘርፉ ለውጭ ባለሀብቶች ክፍት መደረጉ ምቹ አጋጣሚ መፍጠሩም ተናግረዋል። የኩባንያው ኮመርሻል ዳይሬክተር ጄሮም ቦንዚ በበኩላቸው ኢትዮጵያ ውስጥ ለመሰማራት የሚያስችል የቢዝነስ ሞዴል እያዘጋጁ መሆናቸውን ጠቅሰዋል። አክለውም እቅዱን ወደ ተግባር ለመለወጥ የሚያስችል ቡድን በቅርቡ ወደ ሀገር ውስጥ እንደሚልኩ ማስታውቋል ሲል የኢትዮጵያ ኢንቨስትመንት ኮሚሽን ገልጧል። እንደ አውሮፓውያን አቆጣጠር በ1959 ዓ.ም በፈረንሳይ የተመሰረተው ካርፉር በአውሮፓ ኤዥያ፣ አፍሪካ፣ እና ላቲን አሜሪካ በሚገኙ ሱፐርማርኬቶቹ በየቀኑ በሚሊዮኑ የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም ነው ተብሏል። በሁለት አመት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ አረቢያ የስራ እድል መፍጠሩን ኤምባሲው አስታወቀ። ኢትዮጵያና ሳውዲ አረቢያ በስራ ገበያ ላይ የሁለትዮሽ ስምምነት ከተፈራረሙ በኋላ ባሉት ሁለት አመታት ውስጥ ከግማሽ ሚሊዮን ወይ አምስት መቶ ሺህ በላይ ለሚሆኑ ኢትዮጵያውያን የስራ እድል መፈጠሩን በሳውዲ አረቢያ የሚገኝ ኢትዮጵያ ኤምባሲ ነው ያስታወቀው። በሳውዲ አረቢያ የኢትዮጵያ አምባሳደር ሞክታር ከድር በሪያድ እየተካሄደ በሚገኘው ሰባተኛው የሰው ኃይልና ማህበራዊ ልማት ኤክስፖ ላይ ነው እየተሳተፉ ያሉት። አምባሳደር ሙክታር ከድር በኤክስፖው መክፈቻ ላይ ባደረጉት ንግግር ሁለቱ ሀገራት የዘመን ተሻጋሪ ግንኙነታቸውንና መልካም ምድራዊ ቅርበታቸውን በመጠቀም ለጋራ እድገት በኢኮኖሚ በቴክኖሎጂ እና በእውቀት ሽግግር ላይ በትብብር እየሰሩ መሆኑን ገልጧል። በፈረንጆቹ 2023 የተፈረመው የስራ ገበያ ስምምነት በህጋዊ ማዕቀፍ ተበጅቶለት መጀመሩን ጠቅሰው ሀገራቱ የሁለትዮሽ ስምምነት ከተፈራረሙ ወዲህ በሁለት ዓመታት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ የስራ እድል ተፈጥሮላቸዋልን ብለዋል። ኢትዮጵያ በኤክስፖው ላይ መሳተፏ በሰው ኃይልን አቅርቦት ገበያ በቴክኖሎጂ በመታገዝ ተወዳዳሪ ሆና ለመቀጠል የስራ እድልን ለማመቻቸት፣ የዜጎችን ሁለንተናዊ መብትና ደህንነት ለማስጠበቅ የሚያግዝ መሆኑን ተናግሯል ሲል ኤፍ ኤም ሲ ዘግቧል። በተጨማሪም ህጋዊ ባልሆነ መንገድ የሚደረገውን ፍልሰት ለመቀነስ ከባለ ድርሻ አካላት ጋር ለመወያየት መልካም እድል የሚፈጥርም ነው ያሉት፣ በኤክስፖ ላይ ኢትዮጵያን ጨምሮ 14 ሀገራት እየተሳተፉ ሲሆን በሰው ኃይል ዘርፍ ባለ ድርሻ አካላትን ለማገናኘት ያለመሆኑም ተገልጧል ተብሏል። የጅቡቲ ገዢ ፓርቲ ፕሬዚዳንት እስማኤል ኦማር ጊሌን ለስድስተኛ ጊዜ እጩ አድርጎ አቀረበ። የጅቡቲው ገዢ ፓርቲ ፕሬዚዳንት እስማኤል ኦማር ጊሌን ለስድስተኛ ጊዜ እጩ አድርጎ ማቅረቡ ነው ዛሬ የተገለጠው። ፓርቲው ቅዳሜ ጥቅምት 29 ቀን 2018 ዓ ም ባወጣው መግለጫ ጅቡቲ ሪፐብሊክ ፕሬዚዳንት የሆኑት እስማኤል ኦማር ጊሌን በመጪው ሚያዚያ ወር 26 ለሚደረገው ፕሬዚዳንታዊ ምርጫ በይፋ በእጩነት መምረጡን አስታውቋል። ገዢ ፓርቲ ይህን ያስታወቀው ከማላ ሀገሪቱ ወይም ከመላው ሀገሪቱ የመጣ ደጋፊዎችን በተገኙበት በፔሌ ዱ ፔፕል በተካሄደ የፓርቲው ጉባኤ ላይ ሆኑ ብለዋል። ፕሬዚዳንቱ ለእጩነት መቅረባቸውን መቀበላቸውን ገልጠው ዓለም አቀፍ ፈተናዎች ባሉበት በዚህ ወቅት ለሰላም ለልማትና ለአንድነት ያላቸውን ቁርጠኝነት አረጋግጠዋል። በቅርቡ የጅቡቲ ፓርላማ በአካሄደው ስብሰባ ላይ ለፕሬዚዳንትነት እጩነት የተቀመጠውን የእድሜ ገደብ ማንሳቱም ይታወሳል ይህ ውሳኔ የሀገሪቱ ፕሬዚዳንት እስማኤል ኦማር ግሌህ ለስድስተኛ ዙር ምርጫ ለመወዳደር የሚያስችላቸው መሆኑም ነው የተገለጠው የ77 ዓመቱ ፕሬዚዳንት ግሌህ በአፍሪካ ቀንድ ውስጥ በምትገኘው ትንሽ ሀገር ወይም ጅቡቲ ውስጥ ከጎርጎራሲያኑ 1999 ዓ.ም ጀምሮ በመሪነት ላይም ይገኛሉ ጅቡቲ የዩናይትድ ስቴትስ የፈረንሳይ የቻይና የጃፓን እና የጣሊያን ወታደራዊ ካምፖችን የምታስተናግድ ወሳኝ የወደብ ሀገርም ናት